ከዚህ በኋላ ደግሞ መናገር ይጀምራል። እኔ መናገር ከጀመርኩ ብዙ ነገር ይበላሻል። አሁን ተጠንቅቄ ነዋን ትንሽ ነው ጣል ለማደርገው እንዲህ እንድትል ነው። እና ስለውም አይመጣው ጨለማውን ሲጨፍር የነበረው መጠጡን ሲገለብጥ የነበረው ያኔ ሌለው እሱ ነው የሚያወራው። አድሶ አድሶ እንዲህ እንዲህ። ኦኬ መርከቧ ከምትበጠበጥ ዮናስ ለምን በራሱ ላይ አይወስንም ስለዚህ ከሰላማችሁ ጋር ሆኑ በቃ ከረፍታችሁ ጋር ይድላችሁ ብሎ በጋሻው ወጣ ወጥቶም ይገርማችሁ ሰባት አመት እኔ ዝም ብያለሁ ሰባት ዓመት ምንም አልናገርም ዝም ብያለሁ ሰባት ዓመት አንድ የተነፈስኩት ሰባት አመት ግን አንዳንድ ነገሮችን ሰርች ብታደርጉ በጋሻው በጋሻው በጋሻው በጋሻው በጋሻው የለውም እኮ ነ ሰይጣን። ኖራችሁም አይተዋችሁም ሞታችሁም አይተዋችሁም። ስለዚህ ያለው አማራቅ መጋፈጥ ብቻ ነው። ዝም ብዬም ካልተወኝ ከዚህ በኋላ ደግሞ መናገር ይጀምራሉ። እኔ መናገር ከጀመርኩ ብዙ ነገር ይበላሻል። አሁን ተጠንቅቄ ነዋን። ትንሽ ነው ጣል ማደርገው እንዲህ እንድትል ነው ታቃኛለ አቃሃለ አበበት እናት ባላውሊያ ናት። አንተ ኦርቶዶክስ መተ የመናገር ሞራል የለህ። መጀመሪያ ቤትን ገበናህን ጓዳ ጉርጓዳ አጽዳ፣ ከጥንቆልና ውጣ። ጴንጤንም አትወክልም፣ ኦርቶዶክስንም አትወክልም፣ ሙስሊምንም ምንንም አትወክልም። አንተ አንተ ቦታህና ቦታ ጥንቆላ ነው። እናት ባላውሊያ ናት። አንተ ደግሞ የእናት ስማ በለው ነበርክ

ከዚህ በኋላ አንድ ቃል እኔ ሃይማኖት ላይ ኦርቶዶክስ ላይ ይዘባበታለሁ አወራለሁ ብትል፣ ሌላ ቡድህን ደግሞ ዘረግፍላለሁ። እየነገርኩ ነው። ኮሳት ማንም ሰው አሁን ላይ መስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃም እንዲሆንን፣ አንተ ምን አድርገህ ነው ባለ ማህተሞች የታረጉት? አንተ ምን አድርገህ ነው ቄሱ የታረገው አንተ ምን አድርገህ ነው ቤተ መቅደሱ የተለኮሰው በሳት አንተ ምን አድርገህ ነው ወይ አንተ ወይ አባቶች ድሮ ምን አድርገው ነው የበጋሻውን ንግግር እንደሰማችሁት ነው ሞት የተወደሰበት ግድያና ጭካኔ የተንቆለጳጳሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው፣ እሰይ የሚል መልእክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የእሱን መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የእሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየነው ግብዝነት እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱን የሚሰጥ ቢሆን እቺ ምድር ምድረ በዳ በሆነች ነበር። ተጠቃን አትበሉ፣ ምን አደረግን በሉ። ምን አደረግን ብለው መጠየቅ ተገቢ ሊሆን ይችላል ግን ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ መሞታችሁ መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበትን ግድያ የሚያጸድቅ ክርስቶስን እሰብካለሁ ከሚል ክርስቲያን የማይጠበቅ ኖር ነው። ይሄ በጠቅላላ በክርስቲያኖች በሰው ልጆች ላይ የተቃጣ የጥላቻ ንግግር ነው። በሟች በቤተሰቡ በጠቅላላ ጉዳዩ በሚመለከታቸው ሰዎች ቁስል ላይ እንጨት የሚሰድ ሁላችንም ትክክል አይደለም ልንለው የሚገባ የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ አለበዛ፣ የሞራል ልዕልን አይኖረንም። ነገ አንዱ ሲያጠፋ፣ አንዱ ዝም እያለ የምንሄድ ከሆነ ዛሬ ሌላው ያላግጣል፣ ነገ ሌላው ያለቅሳል። ቦታ መቃየር ነው። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አይደለም ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ህግም በተመሳሳይ እንዲህ አይነቱም ነገር እከሌለው የእነ እከሌለው ሳትል እኩል የምትፈርድበት አጋጣሚ ከሌለ አደገኛ ነው። በኔሮን ቄሳር ያው ሁላ ክርስቲያን የታረደው የተቀጠቀጠው፣ ለአንበሳ የተሰጡት ክርስቲያኖች ምን አድርገው ነው? በዲዮቅልጥያኖስ ጊዜ እነዚያ ሁሉ ክርስቲያኖች የታረዱት ለአውሬ ለአንበሳ የተሰጡት ከላይ አንገታቸውን ከስር ባታቸውን የተቆረጡት ምን አርገው ነው? ምን አርገው ነው? በጋሻው ዘመን ሰጠ፣ አንተም ቅሉ ድንጋይ ሰባሪ ሆንክ። ድንጋይ ሰባሪ ሆንክ። አሁን እዛ ህጻናት ምን አርገው ነው? በየዘመኑ እየተነሱ ክርስትናን የሚያጠፉት ሰዎች ክርስቲያኖቹ የሚጠፉት ምን ስላረጉ ነው? ኃጢአት በደላቸው አባቶቻቸው ግብስ ስለሰሩ፣ ምን ታረግ ምን ታረግ ዘመኑ ያንተ ነው፣ ጊዜው ያንተ ነው፣ ጊዜው ያንተ ነው። ባሩሲ እየታረዱ ያሉት ክርስቲያኖች አባቶቻቸው እንትን ስላሉ ያንተ ካሴት ሻሸመኔን አላሁ አክበር እያሉ ያወደሙት ስላደረጉ ነው። እንግዲህ ድምፃቸውን ስሙ። እነዚህ የበጋሻው ካሴት በመቃጠሉ ምክንያት አባቶቻቸው ኃጢአት በመስራታቸው ምክንያት በኦሮሞ የዋሃቢ እስላም የሚታረዱት ክርስቲያኖች ኦርቶዶክሳውያን፣ አማሮች፣ ኦሮሞዎች ያለ ወላጅ የሚቀሩት እንደ በጋሻው አባባል ይሄን ነው። ይህን አሳይልኝ እስቲ አሰማው፣ አሰማው፣ አሰማው። ከመጀመሪያ ያደርገው አሰማው

ስርዓቱን በፖሊስ ነው የሚያስጠብቀው። ፍርድ ቤቱ እነሱ ናቸው ዳኞች እነሱ ናቸው። የእኛዎቹን ጳጳሳት ያው አንድ ናቸው። ከውስጥም ከውጭ የሚገለብጡ ናቸው። በጋሻው እንስማውና ወደ ሌላው ፕሮግራማችን ሄድ። ቶሎ በልልኝ እንደ ደቀመው ይስሙት። ለታሪክ ነው የሚቀመጠው ይሄ። ሄድ ቀጥል። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ የቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት ማንም ሰው አሁን ላይ ይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃም እንዲሆነን እንዴ! አንተ ምን አርገ ነው ባለማህተቦች የታረጉት? አንተ ምን አርገ ነው ቄሱ የታረገው? አንተ ምን አርገ ነው ለመቅደሱ የተለኮሰው በእሳት አንተ ምን አድርገህ ነው? ወይ አንተ ወይ አባቶች ድሮ ምን አድርገው ነው? እሺ ሌላ ጊዜ እሱን ምን እንዳደረጉ እንነጋገራለን። እንግዲህ ብዙዎቻችሁ ብዙ ተስፋ እንዳታደርጉ ነው። ለምሳሌ የውላ መነኩሴ ተሰብስቦ መጥቶ በየአገረ ስብከቱ በመናፍቃን የሚወሰደው ወደ እስልምና የሚሄደው የሚገደለው፣ የሚዘረፈው፣ የሚታገተው፣ ገንዘብ የሚጠየቀው ኦርቶዶክሳዊው ክፍል ነው። ጫጭቷል፣ ደህይቷል። እነሱ ግን ምንም የጎደለባቸው ነገር ስለሌለ ሌላ ሌላ ነገሩን መነጋገሩን ትተን አዲስ አበባ እንደ ኒውዮርክ፣ እንደ ለንደን፣ እንደ አውሮፓ፣ እንደ አሜሪካ መስላለችና እንጎብኛት ይህ ስብሰባውን አጠራጠር እናድርገው ምንም፣ እኛም ግቢያችንን በጣም ማሳመር አለብን። መንበረ ፓትርያርኩ የሚጎበኝ የሚናፈቅ መሆን አለበት። እንግዲህ ይህ ማለት ሰው እየተወገደ ችግኝ እየተተከለ ማለት የመሪያቸው ስራ ማለት እንዲህ አይነት እንዲህ አይነት ቤተ ክርስቲያንን የምእመናኑን ለምእመናኑ ጠበቃ የማይሆኑ እንግዲህ አቡነ ሳዊሮስ በኦሮሚያ ኦርቶዶክሳውያን ሃይማኖታቸውን እየተዉ ነው ብለው ነው ቤተ ክርስቲያንን ቀኖኗን አንጥሰው ዱርዬ እስላም አምጥተው ጳጳስ ያደረጉት ማለት ነው። ከድርን ታስታውሱታላችኋል። ከድር ሲደንስ ከድርን ታስታውሱታላችሁ። እኔ ያጋለጥኩት ማለት ነው። ለጅማ እስላም ነው የሾሙት። እስላሙን አምጥተው ከማሊ ከአፍሪካ ሀገር አምጥተውት ይቴጭሱን ስመልአብ የሚለውን ታስታውሱታላችሁ ይቴ ጭሱን የአርሰናል ደጋፊ ኤርትራዊ ሚስት ያለችው ልጅ ያስወለደ እስላም ከድር ደናስ ጨፋይ ቃሚ አቡነ ሳዊሮስ አምጥቶ ያውም ለጅማ ጅማ የአባ ጅፋር ሀገር ነው። እስላሞች ናቸው የሚያስተዳድሩት በሚል ኦርቶዶክስንም እስላም ያስተዳድራት ብለው ቆብጭኖ ነው አስገብተውት ነው። እኔ ጣልቃ ገብቼ ቪዲዮን ለቅቄ ፎቶውን ለቅቄ ረው ብዬ የጅማ ህዝብ ወጥቶ ተወቅጦ ተቀጥቅጦ በእስላሞቹ በኦሮሚያ ፖሊስ ተቀጥቅጦ እምቢ ብለው አቡነ እስጢፋኖስን አናስገባም ብለው መልሰው የኦሮሚያ ፖሊሶቹ የኦሮሚያ መንግስት አቶ ምንድነው አውሮፕላን አይሳፈሩም ብሏቸው፣ ህዝቡ ግን አባታችንን እንፈልጋለን እስላም አይሾምብንም ብለው ትዝ ይለኛል። አጠገብ እዛው ሰው አለኝ እኔ የዩኒቨርሲቲው ፕሬዚዳንት የኦሮሚያ ፖሊስ ኮሚሽን ልክ ምሽት አራት ሰዓት አካባቢ ነው የለቀቁት። ያንን እንደ ጠዋት እሁድ ሊገባ እነሱ ጅማ ዩኒቨርሲቲ ተቀምጠው ማረፊያ ተሰጥቷቸው እና የለቀኩት ሩጦ መጥቶ አንተ ይሄ ሰውዬ ነህ እንዲ ያለው ይሄ ዘመድኩን የለቀቁ አንተ ነህ እስላም ነህ